በሁድሜ 25 2025 ራፕሶዲ ኦፍ ሪያሊቲ በፓስተር ክሪሶ ያኪሎም የዛሬው ርዕሳችን የሚሆነው የእረኝነት ወይም የፓስተርነት አገልግሎት ልዩ መሆን ይላል። እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌል ሰባኪዎች፣ ሌሎቹም እረኞች አስተማሪዎች እንዲሆኑ ሰጠ፣ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንፃ ፍጹማን ይሆኑ ዘንድ ኤፌሶን 4 11 -12 መክፈቻ ጥቅሳችን በክርስቶስ አካል ውስጥ ስላሉት አምስቱ የአገልግሎት ስጦታዎች ይዘረዝርልናል፦ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞችና አስተማሪዎች። ሁሉም አባሎች ለአገልግሎቱ ሥራ የበቁ እንዲሆኑ ጌታ ቤተ ክርስቲያንን በእነዚህ የአገልግሎት ስጦታዎች ያንጻል። ሆኖም፣ ከእነዚህ የአገልግሎት ስጦታዎች መካከል ግን፣ ለጉባኤው ኃላፊነት የሰጠው እረኝነትን ወይም ፓስተርነትን ነው። አንዳንዶቹ በእግዚአብሔር ትዕዛዝ ለጥቂት ጊዜ የፓስተርነትን ተግባር የሚያከናውኑ ቢሆኑም፣ ለፓስተርነት አገልግሎት የተጠሩ ላይሆኑ ይችላሉ። አንዳንዶቹ የእግዚአብሔር አገልጋይ ማለት የቤተ ክርስቲያን እረኛ መሆን ማለት ነው ብለው የሚያስቡ አሉ፣ ይህ ግን እውነት አይደለም። የቤተ ክርስቲያን እረኝነት ወይም ፓስተርነት ጥሪ የተለየ ነው። ያለ እግዚአብሔር ጥሪ ዘው ብሎ መግባት ወደ ብዙ ጸጸት ሊያመራ ይችላል። የእረኝነት ወይም የፓስተርነት አገልግሎት በየዕለቱ የሰዎችን ችግር ለመፍታት የሚያስችል ልዩ ጥሪና ችሎታ አለው። የፓስተርነት ጥሪ የሌላቸው የእረኝነትን ሚና ሲወጡ፣ የሰዎች ሸክምና ተግዳሮት አብዝቶ በእነርሱ ላይ ይሆናል። ከምዕመናን የሚሰሟቸው አንዳንድ ጉዳዮች በእነርሱ ላይ ይራገፍና ተመሳሳይ ችግሮችን ያሳልፋሉ። እንደዚህ አይነት ሁኔታዎችን ለመፍታት የመለኮት ኃይል ያስፈልጋል። ለዚህም ነው አንዳንድ አገልጋዮች ሌሎችን ካማከሩ በኋላ፣ ሌሎችን ለመርዳት የሞከሩት ተመሳሳይ ችግር ሰለባ ይሆናሉ። ምክንያቱም ደግሞ ምክሩ በእረኝነት ወይም ፓስተርነት ጥሪ ወይም ችሎታ የተደረገ አለመሆኑ ነው። ስለዚህ፣ ሁሉ ነገር በጥሪያችሁ ሊሆን ይገባል። ለዚህም ነው ብዙዎቹ የአገልግሎት ስጦታዎችን ልዩነትና በእግዚአብሔር ዓላማ ውስጥ እንዴት እንደሚሰሩ ስለማያውቁ የእግዚአብሔር ልጆች ማስተማር የሚያስፈልገው። ምስጋና ለእግዚአብሔር ይሁን! ጌታ ቤተ ክርስቲያኑን እያነጸ፣ እየገነባና ሰራተኞቹን ለስራ እያዘጋጀ ነው። የዛሬውን አጭር ውድ አባት ሆይ፣ በመለኮታዊ ጥበብህ በክርስቶስ አካል አገልጋዮችን ስለመደብክ አመሰግናሃለሁ። በሰጠኸኝ ጸጋና ችሎታ እየሰራሁ በጥሪዬ ሙላት እመላለሳለሁ። ለታላቅ መከርና ቤተ ክርስቲያንን ለእግዚአብሔር ክብር ለማነጽ፣ እውነተኛ ሰራተኞችን እየታጠቁና በትክክለኛ የአገልግሎቱ ስፍራ እየሆኑ ነው ብዬ አውጃለሁ። የአንተ ስራ እያደገና በጽድቅ እየሰፋ ነው፣ በኢየሱስ ስም። አሜን። ለተጨማሪ ጥናት